እንዴት ናቸው ያላችሁ? ስራ ጤና እንዴት ይዟችኋል? ከሀገር ውጭም ከሀገር ውስጥም ያላችሁት እንዴት ይዟችኋል? ሰላም ናችሁ? ከሀገር ውጭም ከሀገር ውስጥም ያላችሁት ሰላም እንድትሆኑ አላ ይጠብቃችሁ፣ በያላችሁበት አላ ይጠብቃችሁ እንሻአላህ። እና እንዴት ናችሁ? ቤተሰብ ሀገር ሁሉ ሰላም ነው አልሐምዱሊላ። ከኔጋ አለን ሰሞኑን እንኳን ጠፍቻለሁ ሰሞኑን ስለጠፋሁባቸው በጣም ይቅርታ። ያው የድኖ ኖሮ ብዙ ነገር አለ፣ በሰው ልጅ ላይ ብዙ ልፋት አለ። አልሐምዱላ አላኩልሃል፣ አላ እዚህ ያደረሰን እንግዲ አልሐምዱላ ነው። ለሁሉም ነገር እሱ ነው እና አላህ ሰላም ያድርግልን፣ ሀገራችንም ሰላም ያድርግልን እናንተንም ሰላም ያርጋችሁ፣ ባላችሁበት አላ ይጠብቃችሁ። እንሻላ ይጠብቀን፣ ከሀገርም ውጭ ከሀገር ውስጥም ያለ ነው። አላ ሰላምን ያውርድልን። አላ ባለንበት ይጠብቀን። ቤተሰቦቻችንን አላ ይጠብቅልን። አላ ሰላም ያድርግልን። የሀገራችን ጉዳይ በጣም ያሳስባል። እንሻላ ስለ ሁሉም ነገር አላህ አልሐምድሊ እኛ ዱዓ ማድረግ ነው ሌላ የምናረው ነገር ነገር የለም። ምንም ማድረግ አንችልም። ሌላ ነገር እንግዳ አላህ እሱ ይጠብቅልን እኛንም ይጠብቀን። እና ውዶቼ ሰሞኑን እንኳን በጣም ጠፍቻለሁ። የጠፋሁትም ጉዳይ በጣም ትልቅ ችግር አጋጥሞኝ ነው። እና እንሻ አላህ አላህ ችግራችንን ይፍታልን። አላህ ሰላም ያድርገን። ቤተሰቦቻችንን አላህ ይጠብቅልን። ያው ዛሬ ባሪ ቪዲዮ ይዤላችሁ መጥቻለሁ። ያው አዲስ ዩቲዩበር በመሆኑ መጠን ማይክም የለኝም ነበር ገዝቻ አለው። አልሐምዱሊላህ ላይትም ሁሉ ነገር። እንግዲህ አዲስ ስትሆኑ ብዙ ነገር ያስፈልጋችኋል። ብዙ ነገር ደግሞ ማሟላት አትችሉም። እና እኔ በቀላል መንገድ በቀላል ብዙ ገንዘብ ሳልጨርስ ቆንጆ ቆንጆ እቃዎች ገዝቻ አለው ማለት ነው። ሳውዲ ውስጥ ያላቸው የመዳም ቅመሞች ማይክ ምናምን ይቸግራቸዋል። አላስቀረኝም ስለማውቀው እና እኔ ዛሬ ቆንጆ ሀሳብ በትንሽዬ ገንዘብ በትንሽ ቀላል ስራችሁን እስክታጠናክሩ ድረስ የሚሰሩት የምትገዙትን እንትን ይዤላችሁ መጥቻለሁ። እኔ ለራሴ የተጠቀምኩትን ተጠቀሙ። ወላሂ በጣም ቆንጆ ነው። ኢንሻላህ ለጊዜው ለበኋላም ብዙ እንትን ባይልም ያሁን ይጠቅማቸዋል። ቆንጆ ነው። እየጠልቤ ነው። ከሺ ትምህርት ቃና ያለው ማሻላ ተባረከላ። ኦሪጅናል ነው ወላሂ። በነገራችን ላይ በጣም ቆንጆ ነው። ያው ዋጋው ቀላል ነው። እቃው በጣም አሪፍ ነው። ተቸግራችሁ በማይክ ጉዳይ ቪዲዮ መስራት ያልቻላችሁ እኔ በፊት ቪዲዮ መስራት እየፈለግኩ እየቻልኩኝ ያለ ማይክ ደግሞ ቪዲዮ መስራት ይከብዳል አለ። ድምፅ አይሰማም ትንሽ ላይቭ ምናምን ይሻላል እንጂ ቪዲዮ መስራት ችግር ነው። ስለዚህ እኔ አሁን በቀላሉ ችግር ይቀረፍ ያለው ማለት ነው በትንሽ ገንዘብ ማለት ነው። እናንተ ምን የተጠቀምኩትን እንድትጠቀሙ ይዬላችሁ መጥቻለሁኝ። እንሻላ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ብትከታተሉኝም ተስፋ አለኝ። አባረታቱ ቤተሰቦች ይሻላል ሀገራችንም ሰላም ካረገለን እኛም ሰላም ምን ቆንጆ ቆንጆ ነገር አሪፍ ነገር አስተማሪ ነገር ይዘን መጣለን። ሻላ ባለ ፍቃድ ላ ሰላም ያድርገን። በመጀመሪያ ሰላም ይቀድማል ከሁሉም ነገር። እናም አበረታቱ ውዶች፣ እንደምታበረታትም ተስፋለን። እስታሁንም ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮን እያያችሁ የምታዩኝ በጣም አመሰግናለሁ። ቴጌው ዩ የተባበሩልኝ የመዳም ቅመሞች መቼም ነው። እናንተ ናችሁ ወገን ደራሽ ማለት ነው። ሰውን የምታሳድጉት እናንተ ናችሁ። አሳድጉኝ እኔ ነኝ እና እስካሁንም ስለምትተባበሩኝ በጣም ነው የማመሰግነው። ላ እንሻላ የረፍት እንጀራ ይስጠን። ሁላችንም ከሰው ሀገር ያውጣን። ከስደት ኑሮ አውጣን። ሀገራችን ሰላም ያደርግልን። ሀገራችን ሰላም ሲሆን ነው እኛም ተስፋ የሚኖረን፣ ደግሞ ሰላም የሚያምርብን ሁሉ ነገራችን የሚሟላ ሀገራችን ሰላም ሲሆን ነው። ሀገራችን ሰላም እንዲሆን አላ ዱዓ እናደርግ። በርቱ፣ ዝም አትበል። የሀገራችን ጉዳይ በጣም እየከበደ ነው፣ በጣም ያሳስባል እና አልሐምዱሊላህ ስለሁሉ ሁሉ ነገር አላህ እሱ የፈቀደልን ነው የምንኖረው እና ስለዚህ ቤተሰቦች እኔ የጠለቁት ክሽ ይህን ነው። ወላይ ማሻላ ተባረከላ ቀለቡ በጣም ትጠቀሙባቸው አላችሁ ምርጥ ምርጥ እቃ ናቸው። ወላይ በጣም በጣም ቆንጆ ማይክ ማለት ነው። እንደምታዩት ሁለት ማይክ ሁለት ነው ያለው። በጣም አሪፍ ወላይ አሪፍ። ማሻላ ተባረከላ ለእኔ ተመችቶኛል። እንደዚህ ባለ ገመዶቹ ማይክ አላቸው። እንሻላ ሙሉውን በቀጣይ ቪዲዮ አሳያችኋለሁ። ቆንጆ ቆንጆ ነው፣ ወላይ ቆንጆ ማይክ ነው ማለት ነው። በማታስቡት በር በርካሽ ማለት ነው። ግቡና ሼን ውስጥ ማየት ትችላላችሁ። ቆንጆ ማይክ ቆንጆ ማይኮች ላይ ድምጻቸው ማሻላ አሪፍ ጥርት ያለ እንዲሁም ደግሞ ላይቱን በቀጣይ ቪዲዮ አሳያችኋለሁ። በጣም ቆንጆ የሚባል ላይክ ነው ያለው እንትን ላይት ይሄ ለፊት ማለት ነው እንትን ማብራት። የዋላችን ደግሞ የዋላችን በራሳችን ካሜራ ማን ስለሌለን ጀዋላችንን እዛ ላይ ቁጭ አድርገን ቪዲዮ መስራት እንችላለን ማለት ነው፣ ላይትን መጠቀም እንችላለን። በዛ ላይ ደግሞ ካሜራ መቅረጫ የሆነ እና አሪፍ ነው። ማሻ እርግጠኛ የመዳም ቅሞች ዩቱብ አዲስ ሰሪዎች ማይክ እንደምትቸገሩ እርግጠኛ ነኝ ያውቃለሁ። እኔም ለራሴ በጣም ቸግሮ ቪዲዮ መስራት ስላልቻልኩ ነበር በፊት እና ስለዚህ ጠልባችሁ ሞክሩት፣ ታመሰግኑኛላችሁ እርግጠኛ ነኝ። ወላሂ በማታስቡት ብር ነው የምትጠልቡት። ማሻላ ትባረከላ። አሁኑኑ ሽኔ ያላችሁ ሽኔ ውስጥ ገብታችሁ ለራሳችሁ እንኳ መጥለብ የማትችሉ ከሆነ ሰው ይጠልብላችኋል ማለት ነው። አረቦችም ኧረ ብዙ የኛ ሰዎች ራሱ መጥለብ ይችላሉ፣ እና ትንሽ እንትን ያስቸግራል፣ አሞላሉ ምናምን የማትችሉበት ካላችሁ ሰውን ጥለቡልኝ ብላችሁ አስጠልባችሁ ስሩ። በርቱ። እንሻላ እንጠነክራለን። ወደ ኋላ እንዳትሉ፣ ተስፋ እንዳትቆርጡ። ተስፋ ያልቆረጠ ወደፊት ሄደ። እንሻላ እንደምን እናድግም ወደፊት እንደምንሄድም አንጠራጠረም። እና የዛሬ ቪዲዮ ይሄን ይመስላል። ስለምትከታተሉኝ በአክብሮት እጠይቃችኋለሁ። ላይክ ሽር እያደረጋችሁ ቪዲዮ እስተ መጨረሻ እያያችሁ ተከታተሉኝ። ደግሞ ቪዲዮ ስታይ እኛ አዲስ ዩቱብ ጀማሪ ስለሆን ማስታወቂያ እንድታዩልኝ። ማስታወቂያ ስታዩ፣ ያው ማስታወቂያ እያለፋችሁ ስለምታዩ እኛ ብዙ እይታ የማይኖረን ማለት ነው። ብዙ እይታ ስለ

ደግሞ ግድ ካብል ካልሆናቸው፣ አትበሉ። ሙስሊም እህቶች አንድ ነገር የምነግራቸው ነገር ቢኖር ማለት ነው፣ እነዚህ ሙስሊም እህቶቻችን የዩቲዩብ የሚሰሩትን በመጥፎ ነገር አታበረታቱ። እርግጠኛ ነን እናንተ እንደሚከተሉ እናውቃለን። እናንተ ያላችሁትን ነው የሚያደርጉት ማለት ነው ዩቲዩበሮች። ከሀዝነ ብየ ወንድ ጋር ሲመጡ አምሮባችኋል። በርቱ፣ ማሻላ። በጣም ታምራላችሁ። ለምን አልመጣችሁ ምናምን እያላችሁ እየጎተጎታችሁ ወደ ሐራማት ወሰዳችሁ። ቢያንስ ተቃወሙ። ወላሂ በኮሜንት ብትቃወሟቸው ሁለተኛ መጥፎ ነገር እንደማይሰሩ አቀረብ ለተመልካች ብለው ነው እነሱ እንደዚህ መጥፎ ላይ እየወደቁ ያሉት ዱኒያ ነው። ብር ነው። ብር ደግሞ የማይሰራው ነገር የለም ሰው ይወሳወሳል ወደ መጥፎ ነገር ይሄዳል። ስለዚህ በአካችን ውስጥ ሙስሊም እህቶች ወደ መጥፎ ነገር አታበረታቱ እህቶቻችሁን ማለት ነው። ቢያንስ ተቆጧቸው፣ አትዩአቸው፣ ተመልካች ሲያጡ ይተዋሉ። እናንተ ካላበረታታችኋቸው ምንም ነገር መጥፎ ነገር እንደማይሰሩ እናውቃለን፣ ሁላችንም እናውቃለን። እናንተ ግን ማች ሆነው ሲመጡ በጣም አምሯቸዋል፣ ታምራላችሁ፣ በርቱ፣ ማሻ አላህ ቀጣይ ቪዲዮ ስሩልኝ። እንደዚህ አብራችሁ ከምትሉ ለምን እውነት የሚፈለጉ ከሆነ ለምን አይጋቡ? ተጋብተው ለምን አብረው አይሰሩም? እንዴ ብር እኮ ጠፊ ነው። ብር እኮ አብረው እና ሄድን እኛ ነገ ዛሬ መኖራችንን እራሱ አናውቅም። የዛሬን እንጂ የነገውን አናውቅም። ስለዚህ ባካችሁ ወደ መጥፎን ነገር አትገባበዙ፣ ህቶቼ ያስ